ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች፣ የዕለቱ ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎች ማስደመጥ ጀምረናል። በቅድሚያ ማርሲናቸው ልንገራችሁ። በአማራ ክልል በቀጠለው ጦርነት ዛሬ የፋኖ ኃይሎች የአንድነት ዘመቻ ማወጃቸውን አስታውቀዋል። ከዛሬ መጋቢት 10 2017 ዓ ም ጀምሮ በአገዛዙ ላይ ጥቃት የመሰንዘር ወታደራዊ ኦፕሬሽን በአራቱም ጠቅላይ ግዛቶች በሚገኙ ወታደራዊ አዛዦች ቅንጅት እየተከናወነ እንደሚገኝ ነው የፋኖ ኃይሎች ያስታወቁት። በዚህም ከንጋት ጀምሮ የፋኖ ኃይሎች የአገዛዙ ወታደራዊ ካምፖችን ማጥቃታቸውን፣ አውራ ጎዳናዎችና ና ከተሞች መቆጣጠራቸው ተሰምቷል። በዚህ ላይ ዝርዝር አዘጋጅተናል። የብልጽግና መንግስት የመንግስት ሰራተኞች ና የግል ሰራተኞች ከደሞዛቸው ላሪጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቃ ዋጅን አቅርበዋል ባንክና ኢንሹራንስ ጨምሮ በርካታ አገልግሎቶች ላይ ክፍያ ይፈጸማል። የተባለው የሚጠበቅባቸውን ክፍያ በወቅቱ የማይከፍሉትን ደግሞ ቅጣ ይጠብቃቸዋል ተብሏል። በዚህም ላይ ተጨማሪ አለን። ኤርትራም የኢትዮጵያ ባህር ላይ መዳረሻ የማግኘት ምኞት የተሳሳተና ጊዜ ያለፈበት ነው ማለት ኮነነች። አለም አቀፍ ማህበረሰብም ጫና እንዲያርግ ጥሪ አቅርባለች። የኤርትራ ጦር በኢትዮጵያ ውስጥ በትግራይ ክልል መሬት ይዟል የሚለውን ክስ ጨምሮ የውጭ ጉዳይ ሚኒስትሩ በአስመራ ለሚገኙ አምባሳደሮችና የውጭ ተቋማት ተወካዮች ማብራሪያ ሰጥተዋል። በዚህም ላይ ዝርዝር አዘጋጅተናል። ፑቲን ከትራምፕ ጋር ባደረጉት የስልክ ልውውጥ የዩክሬን የኃይል ማመንጫ ላለመምታት ተስማምተዋል። ፕሬዚዳንት ቭላድሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለዋል። ነገር ግን የዩክሬን የኃይል ማመንጫዎችን ላለመምታት ቃል መግባታቸው ዓለምን እያነጋገረ ነው። ይህንንም በዝርዝር ናያለን። ከ400 በላይ ፍልስጤማውያን የተገደሉበት የጋዛ ጥቃት ገና የመጀመሪያው እንደሆነ የእስራኤል ጠቅላይ ሚኒስትር ተናግረዋል። ኔታንያሁ ከ400 በላይ ፍልስጤማውያን መገደላቸው ሪፖርት የተደረገበትን የጋዛ ጥቃት ገና የመጀመሪያው እንደሆነ የተናገሩ ሲሆን ጥቃቱ ይቀጥላል የሚለው ብዙዎቹን እያነጋገረ ይገኛል። ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁ ቆዩ። በአማራ ክልል በቀጠለው ጦርነት ዛሬ የፋኖ ኃይሎች የአንድነት ዘመቻ ማወጃቸውን አስታውቀዋል። ከዛሬ መጋቢት 10 2017 ጀምሮ በአገዛዙ ላይ ጥቃት የመሰንዘር ወታደራዊ ኦፕሬሽን በአራቱም ጠቅላይ ግዛቶች በሚገኙ ወታደራዊ አዛዦች ቅንጅት የተከናወነ እንደሚገኝ ነው የፋኖ ኃይሎች ያስታወቁት። በዚህም ከንጋት ጀምሮ የፋኖ ኃይሎች የአገዛዙ ወታደራዊ ካምፖችን ማጥቃታቸው፣ አውራ ጎዳናዎችንና ከተሞችን መቆጣጠራቸው ሰምተዋል። የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራና የአማራ ፋኖ በሸዋ በጋራ ሆኖ ባወጁት ዘመቻ አንድነት ከወዲሁ በርካቶች ድሎችን አስመዝግበናል ሲሉ የፋኖ አመራሮች ለኢትዮ ኒውስ ተናግረዋል። በዚህም በጎንደር ማክሰኝት፣ በጎጃም ደንበጫ፣ በወሎ አምባሰል እንዲሁም በሸዋ የተለያዩ አካባቢዎች መጠነ ሰፊ የማጥቃት እርምጃ መወሰዱ ተሰምቷል። ባለፉት 2 ወራት ፋኖ ባደረገው ትግል የብልጽግና አገዛዝ መዋቅሩ ፈራርሷል የሚለው የፋኖ ኃይል የአንድነት ዘመቻ መግለጫ አሁን ላይ ከቀጠናዊ አደረጃጀቶች የተሻገረ ወጥ የሆነ አንድ ተቋም በመቋጨት ዋዜማ ላይ አንድ አማራዊ ተቋም መገንባት ያለው ፋይዳ አመላካች ተግባር ዛሬ መጋቢት 10 2017 ዓም ላይ በመላ አማራ ግዛቶች የአገዛዝ ጦር የሚገኝባቸው ካምፖችና ምሽጎች ሁሉም ከሌሊቱ አስር ሰዓት ጀምሮ ማጥቃት ጀምረናል ብሏል። ጽረ አንድነት ኃይሎችን ያራገፍን የህዝባችን ህልውና በአንድ ተቋም ማረጋገጥ በየቀጠናው የተወሸቁ እንቅፋቶችን ተራምደን በምንገሰግስበት በዚህ ወቅት መንገዳቸውን ሳይረዱ በአገዛዝ ጉራ የተሰለፉ አካላት ጉዟቸውን መርምረው እንዲመለሱ ሲሉም የፋኖ ኃይሎች በአንድነት ዘመቻ መግለጫቸው ላይ ጥሪ አቅርበዋል። ዘመቻ አንድነትን ጨምሮም ለሚቀጥሉት ተከታታይ ቀናት ተጠናቅሮ የሚቀጥል ሆኖም አንድ አማራዊ ተቋም በመገንባት የሕዝባችን ሕልውና ያረጋግጣል ብለዋል መግለጫውን ያወጡት የፋኖ አደረጃጀቶች። የፋኖ ኃይሎች ዘመቻውም መጀመሩን ባወጁበት በዛሬ ዕለት ዋና መንገዶችን ማለትም ከባህር ዳር ጎንደር፣ ከወረታ ወልዲያም፣ ከጎንደር ደባር፣ ከጎንደር ሁመራም፣ ከጎንደር ጎርጎራ፣ ከጎንደር መተማ ቋራም፣ ከጎንደር በለሳ ዋና ጥቁር አስፓልት መንገዶችን በተለያዩ የተመረጡ ቦታዎች በፈጣን የውጊያ ቅስቃሴ ተቆጣጥረናል ሲሉም የ ለፋኑ አመራሩ ዮሐንስ ንጉሱ አስታውቋል። ከትላንት ጀምሮ ከባድ ውጊያ በሚደረግበት ምዕራብ ጎንደር ቋራም ቀጠናም ከፍተኛ ወታደራዊ ጉዳት መረሱን የአካባቢው መረጃ ምንጮች ለኢትዮኒውስ ኒውስ በቋራ ወረዳ አሶል አካባቢ የተደረገ ውጊያ ከፍተኛ ሰባይና ቁሳዊ ጉዳት ድርሷል። የሚሉት የመረጃ ምንጮች በዚሁ ቋራ ቀጠና የአገዛዝ ጦር ለዘመቻ ስምሪት በሚሰጥበት ወቅት አንድ አዛዥ ህዝቡ ጽንፈኛውን እየደበቀ ስለሆነም አስተማሪ እርምጃ መውሰድ አለብን በሚል ለወታደሮቹ መመሪያ ሲያስተላልፍ ይህ ነው ወይ የሰራዊቱ ተልኮ የሚል ጥያቄ ያነሱ ሁለት ወታደሮች በራሱ በአገዛዙ ጦር ላይ የቦምብ ጥቃት መፈጸማቸው የመረጃ ምንጮች ጨምረው ነግረውናል። ጥቃቱ ዛሬ መጋቢት 10 2017 ዓ.ም በቋራ ወረዳ ሽንፋ ማርያም ብትባል አካባቢ የተፈጸመ መሆኑን በመግለጽ በጥቃቱ በርካቶች ሲገደሉም አርባ ያህል ቁስለኞች ደግሞ ወደ ሽንፋ ከተማ ለሕክምና መወሰዳቸውን አስታውቋል። ጥቃቱን የፈጸሙት የአገዛዙ ወታደሮችን በጥቃቱ ሞታቸው ነው የተገለጸው። በተመሳሳይ በጎንደር አርማጮ ቀጠና ጅንግርና ወርቅ ምድር በተባሉ አካባቢዎች በነበረው ውጊያ በርካታ የአገዛዙ ወታደሮች መገደላቸውን የፋኑ የመረጃ ምንጮች ተናግረዋል። በተለይም ወርቅ ምድር አካባቢ በነበረው ውጊያ ከፍተኛ ወታደራዊ ኪሳራ ያጋጥመው አገዛዙም በከባድ መሣሪያ ንጹና ንብረት ላይ ጉዳት አድርሷል ተብሏል። በባህር ዳር ቅርብ ርቀት በምትገኘው የደራ ወረዳ አንበሳሜ ከተማ እንዲሁም በጎንደር ከተማ አቅራቢያ ማክሰኝ ከተማ የፋኖ ኃይሎች ተቆጣጥረው በአገዛዙ ላይ እርምጃ መውሰዳቸውን የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በጎጃም ቀጠና በተመሳይ በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝ ለማወቅ ተችሏል። በምዕራብ ጎጃም ዞን ደንበጫ ወረዳ በጠዋት በተደረገ ውጊያ የፋኖ ኃይሎች በአገዛዙ ወታደሮች ላይ ካደረሱት ጉዳት ባሻገር በርካታ የጦር መሳሪያዎች መማረካቸው ነው የተሰማው። ፋግታ ለኮማ ወረዳ ድማማ ማንጉድ አካባቢ ውጊያ መደረጉም በተመሳይ ታውቋል። በተለይም ዳጊ አቮላ የተባለ አካባቢ የፋኖ ኃይሎች የፈጸሙ ጥቃት በርካታ ያገዛዙ ጦር አባላት ተገድለዋል ሲሉም የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በቀጠናው ከጉላ እስከ አዲስ ቅዳም ከተማ አካባቢ ትላንት በተደረገው ውጊያ በርካቶች በተለይም የሚንሻ አባላት ተጎድተዋል። የተባለው በሁለቱ አካባቢዎች በፋኖ ኃይሎች የተከፈተው የማጥቃት እርምጃ ተከትሎ የአገዛዝ ጦር ወደ አጉሜራ ተራራም ጊዜያዊ ካምፖች መሸሹን ነው የመረጃ ምንጮች አክሎ የተናገሩት። በዘመቻ አንድነት በጎጃም ቀጠና ብቻ በ35 ግንባሮች አውደ ውጊያ እየተደረገ እንደሚገኝ የአማራ ፋኖ በጎጃምም አስታውቋል። በዚሁም በደብረ ማርቆስ፣ አዴት፣ ጎንጅ፣ ቆለላ፣ ቢቼና፣ ደብረ ወርቅ፣ ሰዴም፣ ድጎ ጽዮን፣ ቆይ የድሃ አማኑኤል፣ ደንበጫ፣ መርጦ ለማርያም፣ ረቡዕ ገበያና ሌሎች ከተሞች በመግባት የፋኖ ኃይሎች ሚኒስትሮች በአገዛዝ ጦር ላይ ከባድ ጉዳት ማድረሳቸውን ጨምሮ ገልጸዋል። በወሎ ቀጠና አምባሰል ውርጌሳና ሮቢት እንዲሁም መርጦ አካባቢ ውጊያ እየተደረገ መሆኑን የደረሰን መረጃ ያመለክታል። በሌላ በኩል አገዛዙ በሰሜን ሸዋ ደብረ ብርሃን ከተማ ዙሪያ እስከ አንኮበር ድረስ እንዲሁም በጎጃም ቋሪትና ባህርዳር ዙሪያ የተለያዩ አካባቢዎች ተከታታይ የድሮን ቅኝት እያደረገ እንደሚገኝ ነዋሪዎች ተናግረዋል። የፋኖ ኃይሎች ያወጁት የአንድነት ዘመቻ ተከትሎ ዛሬ በአማራ ክልል በርካታ አካባቢዎች ውጊያዎች እየተደረጉ ሲሆን የፋኖ ኃይሎች ወታደራዊ አመራሮች ዘመቻውን በተመለከተ ዝርዝር መረጃዎችን እንደሚሰጡ ጠቁመዋል። አገዛዙ የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅን አቅርበዋል። በዚህም ባንክና ኢንሹራንስን ጨምሮ በርካታ አገልግሎቶች ላይ ክፍያ ይፈጸምባቸዋል ነው የተባለው። የሚጠበቅባቸውን ክፍያ በወቅቱ ገቢ የሚያደርጉ ከሆነ ደግሞ ወለድና ቅጣት ይከፍላሉ ተብሏል። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ ላይ የመንግስትና የግል ድርጅቶች ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካቶበታል ተብሏል። የህዝብ ተወካዮች ምክር ቤት ትላንት መጋቢት 9 ቀን 2017 ዓ ም ባደረገው መደበኛ ስብሰባ የምክር ቤት አባላት በሪቁ ላይ ለ8 ደቂቃ ያህል ከተወያዩ በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ መርተውታል የተባለው በረቂቅ አዋጁ ማብራሪያ ላይ በቅድመ አደጋ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። የኢትዮጵያ አደጋ ስጋት ምላሽ ፈንድ ፈጣን፣ አስተማማኝና ተገማች እንዲሁም የአደጋ ስጋት ምላሽ የፈንድ ስርዓትን ተግባራዊ ለማድረግ በአገር በቀል አቅም ዜጎች፣ ማህበረሰቡና ተቋማት እርስ በርስ በመደጋገፍ የአደጋ ስጋትን የመከላከል የማቅለል፣ የዝግጁነት፣ የምላሽ የመገምገምና በተሻለ ሁኔታ ለመልሶ ማቋቋም ላይ ማህበራዊ ኃላፊነቶችን እንዲያበረክቱ ለማስቻል ትልም የያዘ ነው ሲሉ በአዋጁ ላይ ተካቷል። ፈንዱ ከሰራተኞች ደሞዝ ላይ ከሚቆረጥ ገቢ በተጨማሪ ባንኮች፣ አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍቱ የአገልግሎት ክፍያም፣ የኢንሹራንስ ኩባንያዎች ለሚሰጡት አገልግሎት ከሚሰበስቡት የፕሪሚየም ወይም አረምቦ ክፍያና ከማንኛውም የአክሲዮን ዲቨደንድ ድርሻም እንደሚሰበሰብ ተመላክቷል። በተጨማሪም ከበራ ትኬት ሽያጭ፣ የቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምፅና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ፣ ለፓስፖርትና ከቪዛ አገልግሎት ክፍያም፣ የነዳጅ ሽያጭ አቅራቢ ድርጅቶች ከሚያገኘው ገቢ፣ ማንኛውም የንግድ ፈቃድ በሚወጣበትና በሚታደስበት ጊዜም በቁርጥ የሚታሰብ እንደሆነ በረቂቁ ላይ ተካቷል። ከጉምሩክ ኮሚሽን ከኬሚካል አምራች ድርጅቶች ከትንባዋና ከአልኮል ምርቶች ሽያጭ ከባህር ትራንስፖርትና ሎጂስቲክስ አገልግሎቶች ሽያጭ ከለጋሽ አካላት ከበጎ አድራጎት ድርጅቶችና ግለሰቦች ከፌዴራል መንግስትና ከአዲስ አበባና ከሪዳዋ ከተማ አስተዳደሮች ከጠቅላላው ዓመታዊ በጀት በድርሻ እንደሚሰበሰብም ተገልጿል። በሚወጣው ደንብ መሰረት ተሰብስቦ ለፈንዱ የባንክ ሂሳብ ገቢ ያላደረገ ድርጅት ወይም ተቋም ዋናውን ገንዘብና የባንክ ወለድ 10 በመቶ ቅጣት ጨምሮም እንዲከፍል አስገዳጅ አዋጅም ተካቶበታል የተባለው ታዲያ የአዋጅ ተግባራዊ ይደረጋል ተብሎ የሚጠበቅ ሲሆን፣ በአሁኑ ሰዓት አገዛዙ የመንግስት ሰራተኞችና ተቋማት የሚከፍሉትን የግብር መጠንና የተለያዩ የክፍያ መጠኖች በማባባሱ በኑሮ ሂደታቸው ላይ ጫና ማሳደሩ የማይቀር ሁኗል። ኤርትራም የኢትዮጵያም ባህር ላይ መዳረሻ የማግኘት ምኞት የተሳሳተና ጊዜው ያለፈበት ነው ማለት ኮነነች። ዓለም አቀፍ ማህበረሰብም ጫና እንዲያደርግ ጥሪ አቅርባለች። የኤርትራ ጦር በኢትዮጵያ ውስጥ በትግራይ ክልል መሬት ይዟል የሚለውን ክስ ጨምሮም የውጭ ጉዳይ ሚኒስትሩ በአስመራ ለሚገኙ አምባሳደሮችና የተቋማት ተወካዮች ግልጽ ማብራሪያ ሰጥተዋል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ አስመራ በህወትና በትግራይ ክልል ጊዜው አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት በይፋ ተናግረዋል። የውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቶች ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፍ ማህበረሰብ ጥያቄ ማቅረባቸውም ተሰምቷል። ኦስማን ይህን የተናገሩት ትላንት ማክሰኞ መጋቢ 9 2017 ዓ ም መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ ላይ እንደሆነ የአገሪቱ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ ላይ አስታውቀዋል። ማክሰኞ ጠዋት በኤርትራ የውጭ ጉዳይ ሚኒስትር መስሪያ ቤት ማብራሪያ የተሰጣቸው ዲፕሎማቲክ ማህበረሰብ አባላት አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ የማነ ገልጸዋል። በትግራይ ክልል ጊዜ አስራር ፕሬዚዳንት ጌታቸው ረዳና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መካከል የተፈጠረው ውጥረት እስከ ኤርትራ ድረስ መድረሱ ይታወቃል። የኢትዮጵያ መንግስትም ባለፉት ሳምንት አንደኛው የዋት ክንፍ የሀገሪቱን ተቀናቃይ ከሆኑት የውጭ ኃይሎች ጋር ግንኙነትና ትብብር አለው ማለት መውቅሶ አይዘነጋም። የኤርትራ ውጭ ጉዳይ ሚኒስትር በሰጡት ማብራሪያም ሶስት ጉዳዮችን በዋናነት ማንሳታቸውን አቶ የማነ ተናግረዋል። የመጀመሪያው ሁለት ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶች የሚመለከቱ እንደሆኑ በማስታወቂያ ሚኒስትሩ መረጃ ላይ ሰፍረዋል። በቀዳሚነት የተጠቀሱት ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚለው ግምታዊ ክስ ነው ይላሉ። ሁለተኛው ክስ የፕሪቶሪያ ስምነትን የተመለከተ እንደሆነም ተገልጿል። ማብራሪያ ተሰጥቶበታል የተባለው ሦስተኛው ጉዳይ ደግሞ የኢትዮጵያ ባርበሩ የማግኘት አባዜ እንዲሁም ይህንን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮነት ያለው ተንኳሽ ድርጊት እንደሆነ ተጠቅሷል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ ይህንን ማብራሪያም የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም ከትግራይ ክልል ጊዜ አሰራር ፕሬዚዳንት ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡም ከቀናት በኋላ ነው። የውጭ ጉዳይ ሚኒስትር ጌዲዮን ጢሞጤዎስ እና አቶ ጌታቸው ረዳ ባለፉ ሳምንት አርብ መጋቢት 5/2017 ዓ ም የሰጡት ማብራሪያ በትግራይ ክልል በዋት አመራሮች መካከል ለተፈጠረው ቀውስ ጋር የተገናኘ ነበረ። በዚህ ማብራሪያ ላይ የውጭ ጉዳይ ሚኒስትሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የዋት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበረ። በወቅቱ ገለጻ ያሰጡት አቶ ጌታቸው በኩላቸው በሌላኛው ክንፍ የሚገኙ የተወሰኑ የህወሓትና ወታደራዊ አመራሮች ከፌዴራል መንግስት ጋር በሚደረግ ንግግር የመደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውን ተናግረውም ነበር። ይህ ክስ ህወሓት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዚዳንትና የጸጥታ ዘርፍ ኃላፊ ሌተና ጀነራል ታደሰ ወረደም የትግራይ የጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነው ሲሉ ተደምጠዋል። የኤርትራ ውጭ ጉዳይ ሚኒስቴር ኦስማን ትላንት በሰጡት ማብራሪያ ላይ ታዲያም የኤርትራ መንግስት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም ሚና የላትን በማለት ማስተባበላቸው ተገልጿል። ኤርትራ ከዚህ ውጭ የሚቀርቡ ክሶችና ወንጀላዎችን ሙሉ በሙሉ ውድቅ እንደምታደርግም አስረድተዋል ተብሏል ሚኒስትሩም የኤርትራ መንግስት የፕሪቶሪያ ስምምነት የሚመለከተው የኢትዮጵያ ውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስትሩም ሀገራቸው በስምምነቱ ሂደት ጣልቃ መግባት ፍላጎት የላትም ይላሉ። በጥቅምት 2015 ዓ ም በጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስትሩ ለዲፕሎማቶች እወቁልኝ ብለው ማስረዳታቸውም ተገልጿል። ኦስማን የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይም የሚያመላክት ማንም አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነው ሲሉ ተናግሯል። በተለያዩ የጦር ወንጀሎች እንደፈጸመ የተባበሩት መንግስታት ጨምሮ የሰብአዊ ድርጅቶች ሪፖርት ያወጡበት የኤርትራ ጦር አሁን በትግራይ መሬት ላይ እንዳለ በተደጋጋሚ ጊዜ ተነግሯል። የፕሪቶሪያ ግጭት በዘላቂነት የማቆም ስምምነት ከተፈረመ በኋላ የኤርትራ ወታደሮች በትግራይ ወሲባዊ ባርነት፣ ግድያዎችና ሌሎች ከባድ ጥሰቶች መፈጸማቸውን ዓለም አቀፉ የሰብአዊ ተቆርቋሪ አምነስቲ ማስታወቁ ይታወሳል። እነዚህ ክሶች በኤርትራ ላይ የሚነዙት የኢትዮ ኤርትራን ድንበር ኮሚሽንን አሳሪና የመጨረሻ ውሳኔ ገና ከጅምሩ ውድቅ ካደረጉና እየተቃወሙ ከቀጠሉ የቀድሞ የዋት አባላት እንደሆነ ኦስማን ሳሌ ተናግረዋል ተብሏል። እነዚህ አካላት በኤርትራ የስርዓት ለውጥ እንዲደረግ ሲሰሩ የነበሩና ያልተሳካላቸው እንደሆኑ በጠቀሱት በመረጃው ላይ ሰፍሯል የተባለው የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ ሀገራቸው ኢትዮጵያ ባላት በዲፕሎማሲ ወይም በወታደራዊ ኃይል የባህር በርና የባህር ኃይል ቤዝ የማግኘት የተሳሳተና ያለፈበት አባዜ ግራ መጋባቷን ለዲፕሎማቲክ ማህበረሰቡ ተነግሯል ተብሏል። ይህንን በተመለከተም ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር የዓለም አቀፍ ማህበረሰቡና የሚመለከታቸው አካላትም ኢትዮጵያ ላይ ግፍት እንዲያደርጉ ኤርትራ ጥሪ እንዳቀረበችም የማስታወቂያ ሚኒስትሩም በኤክስ ገጻቸው ባሰፈሩት መረጃ ላይ አስታውቋል። የትግራይ ክልል ከሁለት ዓመት አንጻራዊ ሰላም በኋላም እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ ደርሷል። በትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባን መንግስት የተዋጉ የህወሓት አመራሮች አሁን ላይ በሁለት ጎራ ተከፍለው ብዙዎቹን እያነጋገሩ ይገኛሉ። ፑቲን ከትራምፕ ጋር ባደረጉት የስልክ ልውውጥ የዩክሬን የኃይል ማመንጫን ላለመምታት ተስማምተዋል። ፕሬዚዳንት ቭላድሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለው ነገር ግን የዩክሬን የኃይል ማመንጫ ላለመምታት ቃል ገብተዋል ነው የተባለው። ፑቲን ይህን ያሉት ከአሜሪካቻቸው ዶናልድ ትራምፕ ጋር ካደረጉት የስልክ ልውውጥ በኋላ ነው። የሩሲያ መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምነት ውድቅ አድርገውታል። ይህንን የተኩስ አቁም ስምነት በቅርቡ የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ያረቀቁት ነበረ። ፑቲን እንዳሉት ይህን ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉትን የመሳሪያና የመረጃ አቅርቦት ካቆሙ ብቻ ነው። የዩክሬን አጋሪውም አውሮፓውያን ሀገራት ከዚህ ቀደም ይህንን የፑቲን ቅድመ ሁኔታ እንደማይቀበሉት አስታውቀው ነበር። በሳውዲ መዲና ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቴቭ ዊትኮፍም ተናግረዋል። ሩሲያ ከስድስት ወር በፊት በዩክሬን ቁጥጥር ስር ውሎ የነበረውን የኩርሱ ግዛት በቅርቡ ባካሄደችው ዘመቻ ማስለቀቅም ችላለች። ማክሰኞ ዕለት ትራምፕ እና ፑቲን ካደረጉት የስልክ ልውውጥ በኋላ አሜሪካ ባለፉት ሳምንት ስታነሳ የነበረውን አቋም የለወጠች ይመስላል ይላል ቢቢሲ በዘገባው። ነገር ግን ሁለቱ መሪዎች ጦርነቱን ለመግታት ተጨማሪ ንግግሮች እንደሚያሹ መስማማታቸው ተሰምቷል። የባለፉት ሳምንት ማክሰኞ ጅዳ የተገኙት የአሜሪካ ልዑክ የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የ30 ቀናት የተኩስ አቁም ስምነት እንዲፈርሙ ማሳመናቸው የሚታወስ ነው። ታዲያ ፕሬዚዳንት ቮሎድሚር ዘለንስኪ ለኦፊሴላዊ ጉብኝት ወደ ፊንላንድ መዲና ሄልኒሲክ ያቀኑ ሲሆን ዩክሬን የኃይል አማራጮችን ያካተተ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን ተናግረው ነገር ግን ተጨማሪ መረጃዎች እንደሚፈልጉ አስታውቀዋል ተብሏል። ዘለንስኪ ከሰሞኑ በዩክሬን የድሮ ናዳ እያወረዱ ያሉት ፑቲን የተኩስ አቁም ማድረግ አይፈልጉም ሲሉም ወቅሰዋል። ከ400 በላይ ፊልስጤማውያን የተገደሉበትን የጋዛ ጥቃት ገና የመጀመሪያው እንደሆነ ኔታናው ተናገሩ። ከ400 በላይ ፍልስጤማውያን መገደላቸው ሪፖርት የተደረገበትን የጋዛ ጥቃት ገና የመጀመሪያው እንደሆነም የእስራኤል ጠቅላይ ሚኒስትር ቤናሚን ኔታናውን ተናግሯል። እስራኤል በጋዛ ሰርጥ በአማስ ላይ ውጊዋን በሙሉ ኃይል ጀምራለች ሲሉ ኔታናው ትላንት ማክሰኞ በሰጡት መግለጫ ተናግሯል። ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባድ የአየር ጥቃት ነው ተብሎላታል። ጥቃቱ በተፈጸመበት ወቅት በርካቶች ለረመዳን ጾም የቀኑን መጨረሻ ምግባቸውን እየበሉ እንደነበረ የዓይን እማኞች ተናግረዋል። በቦታው አስክሬኖች ወዳድቀው የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ፣ እንዲሁም እሳት ተቀጣጥሎ የነበረ ሲሆን ሁኔታውን አሰቃቂ ብለውታል። ኔታንያሁ በቪዲዮ ባስተላለፉት መልእክት ድርድሩ የሚቀጥለው በእሳት ውስጥ ብቻ ነው፣ ይህ ገና ጅምር ነው ሲሉ አስጠንቅቀዋል። የጠቅላይ ሚኒስትሩ አስተያየት የተሰማውም የእስራኤል ጦር በጋዛ የሐማስ ዞታዎች ናቸው በሚል ከፍተኛ የአየር ጥቃት ከተከፈተ በኋላ ነው። የጋዛ ጤና ሚኒስትር በዚህ ጥቃት ከ400 በላይ ሰዎች መገደላቸውን እንዲሁም በመቶዎች የሚቆጠሩ መቁሰላቸውን አስታውቋል። ማክሰኞ ዕለት በቤት ላህንያም፣ ራፋህ፣ ኑሴራትና አልማዋሲ ላይ እስራኤል እየፈጸመቻቸው የአየር ጥቃቶች ከጥር ጀምሮ የነበረውን አንጻራዊ ሰላም ያደፈረሱ ሲሆን ሆስፒታሎችን በድጋሚ በቆሰሉ ፍልስጤማውያን ተሞልተዋል። የተኩስ አቁም አሸማጋይ የሆነችው ግብፅ ይህንን የእስራኤል ጥቃት በጽኑ አውግዛለች። የአየር ጥቃቱ በተኩስ አቁም ስምነቱ ላይ የተፈጸመ አይን ያወጣ ጥሰት ነው፣ እንዲሁም በአደገኛ መልኩ እያገረሸ መሆኑን ማሳያ ነው ሲሉም የአገሪቱ ውጭ ጉዳይ ምስር ቃል አቀባይ ታሚም ካሊፍ ተናግረዋል። ጦርነቱ እንደገና በመጀመሩ በጣም ደነገጥኩ፣ ነገር ግን በተመሳይ ወቅት ከእስራኤል የምንጠብቀው ይህን ነው ሲሉም የጀባሊያን አልባድ ነዋሪ የሆነ ሀይል ለቢቢሲ አረበኛ መናገሩንም ቢቢሲ ዘግቧል። እንደ አንድ ዜጋ ደክሞኛል። አንድ አመት ተኩል በቅቶናል። በቂ ነው ሲልም አክሏል። ይላን ቢቢሲ በዘገበው የተወዳጅ ተመልካቾቻችን የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።